እግዚአብሔር ትንሳኤን ያድርጋ፣ አሜን እግዚአብሔር እጅባፍ ያስጨናጭ፣ አሜን። ጌታ ኢየሱስ የተባለውን አስታውሳለሁ። ከህቴ ጋር የተገናኘ ነው። ሃውስ ኦፍ ሆሊ ስፒሪት ኢንተርናሽናል ቤተክርስቲያን ነው። በዛ በነበረኝ አገልግሎት ላይ በጣም በብዙ እምባ፣ በብዙ መከራ፣ በብዙ ጭንቀት ውስጥ ሆና ነው ወደ እኔ የመጣችው። በዛን ሰዓት የጌታ መንፈስ ተናግሯታል። እንግዲህ የተናገራትን እያንዳንዱን ነገር ከራሷ አንደበት እንሰማለን። እግዚአብሔርን ታከብራላችሁ፣ እግዚአብሔርን ታመሰግናላችሁ። ቶሎ ቶሎ ቪዲዮን ሼር አድርጉት ግሩፕ ላይ ለጓደኞቻችሁ ከዛ በኋላ መውለድ የማትችሉ እህቶቼ ግቡ፣ ጸልያለሁ። በተለያየ ጥያቄ ውስጥ ያላችሁ ቀንበር የከበደባችሁ፣ በተለያየ ቋጠሮ ውስጥ ያላችሁ ሰዎች ግቡ፣ ቪዲዮ ሼር አድርጉ፣ ታብታብ አድርጉ፣ ጸልያለሁ። እግዚአብሔር ተአምራትን ያደርጋል። ቲክቶክ ላይ ያላችሁ እህት ወንድሞቼ ቪዲዮ ሼር በማድረግ ሰዎችን ኢንቫይት አድርጉልኝ፣ ሪከርድ አድርጉትና ደግሞ ፖስት አድርጉት። እግዚአብሔር ያደረገውን መልካሙን ስራ ለሰዎች ሁሉ አውሩ፣ መስክሩላቸው። ጌታ ኢየሱስ የተባረከ ይሁን። ኦልሬዲ ይህን ያህል ከተናገርኩ በቂ ነው። እዚህ ፌስቡክ ላይ ከ154 በላይ ሰው ይታየኛል። እየቆዩ ደግሞ ብዙ ሰዎች እንደሚገቡ ተስፋ አድርጋለሁ። ቪዲዮን ቶሎ ብላችሁ ሼር ሼር አድርጉ። 160 ምናምን ሰው ይታየኛል። ቪዲዮን ሼር አድርጉ። 2መቶ 3መቶ ሰው ይግባ። የእግዚአብሔርን ድንቅ ስራ በአይኖቻችን እያየን ስለሆነ እግዚአብሔር እየጎበኘ እንደተናገረው እንደዛው እንደ ቃሉ ስለሆነ መጀመሪያ ከተወደደው ባለቤቷ ቤቷ እጀምራለሁ። ራስን አስታውቅልኝ። እኔ ስሜ የእግዚአብሔር ስም የተባረከውን። አሜን እግዚአብሔር መልካም ነው። አሜን እግዚአብሔር ጣዲቅ ነው። አሜን እግዚአብሔር ቸር ነው። አሜን እግዚአብሔር መልካም ነገር አድርጎልናል። አሜን እና ስሜ ፍጹም ታፈሰ ይባላል። ፍጹም ታፈሰ ይባላል። እሺ፣ የሚኖረው አዲስ አበባ ጦር ሀይሎች አይና ሲ አካባቢ ነው። እግዚአብሔር መልካምን ነገር አድርጎልናል በነቢይ ጆሲ፣ እግዚአብሔር በነቢይ በኩል አልፎ ታምራትን አድርጎልናል መልካምን ነገር አድርጎልናል። አሜን እና ባለቤቴ መጀመሪያ ነቢይ ጋር ሄደችው። ባለቤቴ ናት። የእግዚአብሔር ሰው ነቢይ ጸልዮላታል። ጭንገፋ ያስቸግራት ነበረ፣ በወቅቱ በጣም ጭንገፋ ያስቸግራት ነበረ። እና የኛው ልጅ ነው የተወለደው ልጅ እና እግዚአብሔር መልካም ነው። እግዚአብሔር ጻድቅ ነው። እና ነብዬ ጭንገፋ በጣም ያስቸግራት በወቅቱ በጣም ያማት ነበረ። እና በጣም መውለድ እንፈልግ ነበር፣ መውለድ እንፈልግ ነበር። እና መውለድ በጣም እኔ ጓጓ ነበር። እና መውለድ እየፈለግን ጭንገፋ ያስቸግራት ነበረ። ታረግዛለች ይወርዳል፣ ታረግዛለች ይወርዳል። እና በቃ በተለያዩ ምክንያቶች እርግዝና ይጨነግፋል። እና አንድ ቀን እኔ አልሄድኩም፣ እሷ ሄደችው እና ነቢዬን አገኘሁት፣ ጸለይልኝ። ከዚህ በኋላ ጭንገፋ ቆመዋል አለኝ እና አሜን ብዬ ተቀብዬ መጥቻለሁ አለች። በመጣችው አንተ በጸለይ ክላት ቢያንስ እንጃ ወራ አይሆንም እርግዝናው ተከሰተ እና ረገዘች። ይሄን ነገር ለመመስከር በጣም እንፈልግ ነበር። እሷም ስልክ ስለሌላት ስልክህ አለኝ ነህ ከእንትን ላውርጄ ስልክህን ይዤ ብዙ ጊዜ እሞክራለሁ ብዙ ጊዜ እሞክራለሁ። የእኔ መስመር ደግሞ ቢዚ መስመር ቢዚ ነው። አብዛኛውን ደግሞ ፊልድ ትወጣለህ። ትክክል ወደ ሀረር መስመር እና አሁን ነው ትክክል ነበረ እና ልናገኝህ አልቻለም። የጌታን ስራ ለመመስከር አልቻለም። እና በዛ መሀል ያው እግዚአብሔር ቀንና ጊዜ ሰዓት አለው። አገናኘን የፈለገው ሰዓት እና የእግዚአብሔርን ስራ ልንመሰክር እኛም ጓብተን ነበረ። ከዛ ዛሬ ደግሞ የእግዚአብሔር ሰዓት ጊዜ ሆኗል። ትናንትና ሆነ ላይፍ ላይ ገባሁ እንዳጋጣሚ ማለት ነው በስልኬ። ከዛ እንደ ጸሎት ጾም ጾለት ላይ ነኝ፣ ከአዲስ አበባ ውጭ ነኝ አሁን እግዚአብሔር ቸርችን ፕላንት አደርጋለሁ እና ያእንትን የጸለይከዛ ለባለቤት እንዲ እንዲ ነቢ ጆሲን አግኝቼዋለሁ። ላይፍ ላይ እየጸለይ ነው፣ ከከተማ ውጭ ነው፣ ጾም ጸሎት ላይ ነው። ይመጣል በቃ እናገኘዋለን እያልኳት እየተናገርኳን ነበረ። ከዛ እግዚአብሔር ነገር መልካም ነው። እግዚአብሔር ከዛ መልካቱ ያልኩ ደወልክልኝ። ከዛ እኔ ስራ ቦታ ላይ በቃ በኋላ እጅ ያገናኛል። አጋጣሚ ማብራትም የለም የስራ ጉዳይ እንጀራ ጉዳይ ሲመጣው እና ወቀ ደወልኩላት። በሰፈር ስልክ ለቪ ጆሲ ጋር ደውዪ ስልክ ደውዪ። እኔ እንደውም ተመልሼ ያገናኝሃለሁ ነበር። ከዛ አልተመቸኝም። እሷን ብዙ የሞከረች ነበር። ቢዚ ስለሆነ እንደምንም አገኘች ላይ እግዚአብሔር ድንቅ ስራ ስለሆነ የእግዚአብሔር ጣልቃ ይሁን እግዚአብሔርን ስራ ደን መሰከር በፊት ቆመናል። እግዚአብሔር መልካም ነው። ቀሪውን ደግሞ ባለቤቴ እሱ ሲልቫና የራስሽን አስታወቂ ና መቼ እምባ እየቀረረ ነው። አይኖቻል በወቅቱ የደበረውን ነገር እንዴት ታስታውሻዋለች? እስኪ የምትይውን ነገር ካለ እኔ ልቅ በጣም ታስታውሳለች። እግዚአብሔር ክብሩን ውሰድ። እንደ እግዚአብሔር ያለ ማንም። እግዚአብሔር ታማኝ ነው። እግዚአብሔር ትልቅ ነው። እና ነቢድስን በጣም ነው ሚወደ ማለት እኔ ሆል ስፕሪት እየሄድኩኝ አየው አለው እና ደስ ይለኛል። ና በአጋጣሚ በቃ እመላለሳለሁ። ምን እላለሁ አጣሁት እና ሁለት ጊዜ እንደውም ይቻለሁኝ ካረገዝኩ በኋላ ለመናገር። ከዛ ምን አለኝ፣ የእግዚአብሔር ሰው ሁሉም ሰው ነቢይ ታምራት ላይ ሲሯሯጥ፣ ከዛ በኋላ ነቢ ጆሲም ብዙ ሰው ከቦታል፣ ወንበር ላይ ሆኖ ማለት ነው። የእግዚአብሔር ሰው እባክህን ጸልይልኝ፣ አረግዛለሁ፣ ይጨነግፍብኛል፣ አረግዛለሁ፣ ይጨነግፍብኛል፣ አረግዛለሁ፣ ይጨነግፍብኛል፣ እባክህን የእግዚአብሔር ሰው ይስለው እሺ፣ ጸልይልሻለሁ ጠብቂኝ አለ። ከዛ አንዷ ወረፋ ደረሰ። ከዛ ደረሰኝና ጸልይ፣ በጣም ጸልይ። ሲጸልይ እኔ ላይ ያለው ነገር ለሱ ይዋጋው ነው ሰው ሰለ በደንብ ጸልይልኝና ይዋገዋል እሱን። በጣም ላብ በላብ እስከሚሆን ድረስ ጸልይልኝ። ሲጸልይልኝ ጊዜ ከዛ እግዚአብሔር እንዲህ ይልሻል አልገኝ፣ ተከታታይ ወንዶች ይመጣሉ፣ ከአሁን በኋላ ጭንገፋ በህይወትሽ በቃ፣ አሜን ኢየሱስ ጌታ አለ። ሲለኝ ጊዜ በጣም ደስ አለኝ፣ ማለት ከኔ ላይም ክፉ መንፈስ ጮሆ ወጣ። ሲያታግለው በጣም ሲጸልይ፣ በጣም በልሳን ሲናገር፣ በጣም ይቃወሙ ነበር። ያንን ሰሮ እሶ መንፈስ ቅዱስን ረቶት ይዞት እ የክፉ መንፈስ ሲሆን ከእኔ ላይ መንፈስ ቅዱስ እንዲህ ይልሻል ተከታታይ ወንዶች ይመጣሉ በይ ዘመኖች ጭንገፋን አታይም፣ አልከኝ። ውባለቤትን ተናግሮታል። ወርማ አልቆየ አረገዝኩኝ። እዛ በሚገርም የመጀመሪያ ልጄ እሱ ነው። መተኛ ልጄ ደግሞ እሱ ነው። አሜን ኢየሱስ ጌታ ነው እዩዋቸው እጅግ በጣም ውብ የሆኑ ልጆች የተወደዱ መልካም ኢየሱስ ጌታ ነው አይዞሽ አታልቅሽ ኦልሬዲ እኮ አለፈ አልፏል እግዚአብሔር ጎበኘሽ አስታውሳለሁ በጣም አደገኛ ቻሌንጅ ነበረ ስጸልይላት በጣም አጋንንት ይዋጋኝ ነበረ ይቃወመኝ ነበረ ፋይናሊ ግን እህቴ እንደመሰከረችው አጋንንቱ ከእሱ ከእሷ ጮ ከወጣ በኋላ የሾተላይ ስፒሪት ነበረ፣ የጭንገፋ መንፈስ ማኅፀኗ ላይ ተቀምጦ ብላቴኖች እንዳይወለዱ፣ ልጆች እንዳይመጡ ወደዚህ ምድር ልጅን የሚገድል በማህፀን አፍኖ የሚገድል አደገኛ የሾተላይ ስፒሪት ነበረ። ልክ እሱ እንደተመታ ትንቢት መጣ። ጌታ ተናገረኝና መንፈስ ቅዱስ ያለኝን ወደ ሷ አመጣው። የጌታ መንፈስ እንደዚህ ይልሻል እህቴ፣ ከዚህ በኋላ ጭንገፋ የሚባል ነገር በቃ አብቅቷል። ተከታታይ ወንድ ልጆችን ሁለት ወንድ ልጅ ተከታታይ ትወልጃለሽ አልኳት። እግዚአብሔር ይዋሽ ዘንድ ሰው አይደለም። እግዚአብሔር እንደተናገረው እንደ ቃሉ እንደዛው የሚያማምሩ ሞገሳም የሆኑ የእግዚአብሔር ነገር ያለባቸው ይሄ ደግሞ ነብይ ነው እንጂ ሰው ስማይ ይሄ በዝብ ፊት ነው የምናገረው። ይሄ ነብይ ነው። ይሄ ታላቅ ነብይ ነው። ምድሪቱን የሚገዛ የኤልዛቤልን የግልሙትና መንፈስ የሚገለብጥ ደጋሚዎችን የሚመጣ የሰይጣን መሰዊያን የሚሰነጥቅ ዶካ ሲያኖሳ ብራን ያሎሳ። እግዚአብሔር ሆይ ጸልያለሁ፣ ለዚህ ብላቴና በእኔ ላይ ያለ የነቢያት መንፈስ በጌታ በኢየሱስን በእሱ ላይ በእጥፍ ይምጣ። ክብር እያገኘው መንፈስ እያገኘው ቅባት እያገኘው ኤልያስ ላይ የነበረ ቅባት በሁለት እጥፍ ወደ ኤልሳ በዘመኑ እንደመጣ በእኔ ላይ ያለ ቅባት በዚህ ብላቴና ላይ በኢየሱስ ስም በእጥፍ ይምጣ። በኢየሱስ ስም በእጥፍ ይምጣ። የነቢያትን መንፈስ አካፈልኩት፣ ክብርህን አካፈልኩት። ኢየሱስ ያድና።